አንድ ቤት ለሶስት ዓመት ያህል አብረው በልተዋል፣ አብረው ሰርተዋል፣ አብረው አድረዋል። አንዲት ማዳም ቤት ማለት ነው። እዛው ነው የተዋወቁት። እዛው በተዋወቁበት በቆዩበት ጊዜ በጣም ወዳጅ ሆነዋል። ሚስጥረኛሞች፣ በጣም በጣም በጣም የልብ ወዳጆች ሆነዋል። ቀላል አይደለም ለሶስት ዓመት አመት ያህል አንድ ቤት መቆየት። እንግዲህ ሰው ልጅ መቼ እንደሚክደን መቼ እንደሚጥለን መቼ ደግሞ ለዛ ሰው እግር ላይ እንደምንወድቅ አናውቅም እና መቼ ያን ያመን ነው የምንወደው ሰው ይክዳናል ብለን አናውቅም። ዛሬ የምነግራችሁ ታሪክ ታዲያ ከነሱ ጋር የተያዘ ነው። ጆሮን ጭቡ የሚያደርግ እጅግ የሚያስደነግጥ እናንተ የምትማሩበት ታሪክ ነው። የነዚህ ሁለት ጓደኛሞች አሳዛኝ ታሪክ እንግዲህ ባለታሪካችን ሰናይ ትባላለች። ያጋጠማትን ያወራችኝን እጅግ እጅግ አሳዛኝ የሆነ ባመኑት ሰው በምንወደው ጓደኛችን መከዳት ምን ያህል ህመሙ እንደሚያም ዛሬ በጥርጥር አድርጋ በጻፈችልኝ ተነስቼ ተዳውለን ብዙ ታሪኮችን ነግራኛለች። እንግዲህ ያመነቻት ሶስት ዓመት ሙሉ አብረው ሲኖሩ አብረው ሲያድሩ አብረው ሲመገቡ የነበረቻት የነበሩበት የልብ ወዳጆች የነበሩት ሚስጥራቸውን የተለዋወጡበት ወዳጇ ትከዳለች። እንዴት እንደተከዳች እንዴት እንደተፈጠረ ከመነሻው ልንገራችሁ። ከመጀመሪያው ዱባይ ከመግባቷ በፊት የምትኖርበት ቤትና የምትሰራበት የራሷ ህይወት ነበራት። ከምትኖረውም ከአንድ ፍቅረኛዋ ጋር ነበር። ከፍቅረኛዋ ጋር ከስድስት ወር በላይ አብረው ቆይተዋል። ለተሻለ ህይወት ኑሯችንን እናሻሽል፣ አንቺም ሜዴይ ሰርተሽ ነይ በሚል እንግዲህ እሱ የጉዞ ሁኔታውን ያመቻችላታል፣ ወደ ዱባይ ትገባለች። በጣም ነው የሚዋደዱት። ያሳለፉት ህይወት ከየትኛውም ጊዜ በላይ ሌላ አዲስ ታሪክ ነው። በዛች በነበሩባት ስድስት ወር ውስጥ በፍቅራቸው ብዙ ተፈትነዋል። ብዙ ሁንቹንም መከራዎች አብረው አሳልፈዋል። ባጡበት፣ በተቸገሩበት ጊዜ ህይወት እንዳስቀመጥናት ነገሮች አናገኝምና፣ የተፈጠረው ነገር እጅግ እጅግ አሳዛኝ የሆነው መነሻ እንግዲህ ከሷ ዱባይ መሄድ ይጀምራል ማለት ነው። ወደ ዱባይ ከሄደሽ በኋላ ቺን ያልኳትን የልብ ወዳጅ የሆነቻትን የሶስት ዓመት ጓደኛዋን ትተዋወቃለች ላልኳችሁ ለዛን ረጅም አመታት እንግዲህ አብረው እዛ ቤት ያሳልፋሉ። ምስጢራቸውን ያወራሉ። ህይወታቸውን ሼር ያደርጋሉ። እንዲሁም ደግሞ ሰናይት ፍቅረኛዋን እስከ ማስተዋወቅ ደርሳ ፍቅረኛዋንም አስተዋውቀዋለች። ከሱም ጋር በኢሞም ጥሩ ወዳጅ ሆነዋል። እና ታሳለፈችው ለእሷ ከከፈለው መስዋዕትነት አብረው ከመኖራቸው በፊት ምን ያህል በመወደዳቸው ከቤተሰብ እስከ ጓደኛ እንደተፈተኑ በደንብ አጫውታታለች። ከባልም በላይ እንደሆነ ትሁት፣ ታዛዥ፣ ቅንና የልብ አዋቂ የሆነ ባል እንዳላት ደጋግማ ብዙ ጊዜ ትነግራታለች። እናም ያ መልካም ጥሩ ባልሽ የት ሄደ እያለቻት፣ ሌላም ጊዜም በስልክ ሲያወሩ እሷም ማብራይ ገብታ ተዋውቃው፣ ከዛም አለፍ ሲል መጫወት፣ መቀላለድ መጀመራቸውን ትናገራለች። ይሄ ነገር መሆኑ ባልከፋ ጥሩ ነው። መተዋወቅ መልካም ጓደኛ መሆን ምንም ችግርም የለውም፣ ጉዳትም የለውም። እና የምነግራችሁ ከባዱ ችግር የሚፈጠረው ከባዱ ችግር ብቻ ሳይሆን ከባዱ ክህደት የሚፈጸመው እንግዲህ የሰናይት ጓደኛ የኮንትራቷ ባበቃና ወደ ሀገር ቤት ልትመለስ ባለች ጊዜ ነበር ማለት ነው። ወደ አዲስ አበባ የምትተዋወቀው ቤተሰብም ሆነ ጓደኛ ስለሌላት ወደ ክፍለ ሀገር ተጓዥ ስለሆነች ወደ ክፍለ ሀገር ከመግባቷ በፊት ቤቷን አይታ ጓደኛዋንም ባለቤቷን ተዋውቃ በንጋታው ሻንጧን ይዛ ወደ ሀገሯ ለመግባት ይስማማሉ። ይህንን ነገር ስትጠይቃት በጣም በደስታ በዛውም እንግዲህ ለሱ አንዳንድ ነገሮችን ይዘሽልኝ ትመጫለሽ፣ ይዘሽልኝ ትሄጃለሽ ብላ እንግዲህ ከሳምንት በላይ ከወር በላይ ዝግጅቶችን ሲያደርጉ እንደነበር አብረው አገር ቤትም እሷም ከተመለሰች በኋላ እንደሚገናኙ ስራዎችንም አብረው መስራት እንደሚፈልጉ ቀጣይ እሷም ኮንትራቷን ጨርሳ ያላትን የአንድ ዓመት ጊዜ አጠናቃ በተመለሱ ጊዜ አብረው ቢዝነሶችን ለመጀመር አብረው ብዙ ነገሮችን ህይወትንም ለመጀመር በጣም አቅደው ጓደኝነታቸው ከዛም እየሰፋ እየጠነከረ መሆኑን ያወሩበታል ይወያዩበታል። እንግዲህ አይደርስ የለ ያ ቀን ደረሰና ወደ ሀገር ቤት ሻንጣዋን ሸክፋ ስትመለስ የሰናይት ባለቤት ኤርፖርት ሄዶ በመቀበል ቤቱም ወስዶ ጥሩ እንክብካቤ ሲያደርግላት እዛው ታድራለች። በንጋታው ግን ትራንስፖርት ስላልተገኘ እዛው ሁለት ቀንና ሶስት ቀን ልትቆይ እንደሆነ ሰናይት ትሰማለች። አይ ጥሩ ሷን የመቻት በሰላም ብቻ ተግባ እና አደራህን። አገሩን ስለማታቀው አገሩንም እያሳየህ አደራህን። ሁለትም ሶስትም ቀን ትቆይና ወደ ቤተሰቦቿ ትሄድ በሚለው ሰናየት ከባለቤቷ ጋር ከፍቅረኛዋ ጋር ይወያያሉ፣ ስምምነት ላይ ይደርሳሉ። ቀንን ቀን እየተካ ሲሄድ ትራንስፖርቱም መንገድ ተዘጋ እንዲሆነ በሚል ሰበብ ከአስር ቀን በላይ ትቆያለች እዚሁ በኋላ ላይም መሄዷን ትሰማለች። ቤተሰቦቿንም እንዳገኘች በኋላም ለትንሽ ቀን ይደዋወሉና ያወሩም ነበር። በኋላ ላይ ግን እቺ የልብ ያልችቻት ጓደኛ አድራሿም ይጠፋል። ምንም ነገር የለም። ይሄ ነገር ያሳሰባት እስኪ እንዲያጠያይቅ ምን ሆኗ ነው? ምን ገጥሟት ነው? ወይም ደግሞ ምን ተፈጥሮ ነው? ቤተሰቧ ላይ ለቀናት ስልኳም አይሰራም፣ ምንም ላይ ገብታ አታቅም አልያትም ብላ ትጠይቀዋለች። እሱም ከዛሽ ከሄደሽ በኋላ እኔም ስልኩን ሞክሮላት እንደማያቅም ከሱም ጋር ግንኙነት እንደሌለው በደንብ አስረግጦ ይነግራታል። እቺም ያው የልብ ጓደኛ ግንታለች አይደለ። ከዛም በፊት በህይወቴ የማቀው የቅርብ ጓደኛ ማለትም የሴት ጓደኛ የለኝም። የእኔ ጓደኛ ባሌና ባሌ አብሬው ብዙ መከራዎችን ያሳለፍኩበት ከዛም በላይ ደግሞ ቤት ውስጥ አብረን በተቀመጥንበት ስድስት ወር መልካም ትሁት የሆነ ባሌ ከሱ ቤት ውጪ ምንም አይነት ወዳጅም ጓደኛም የለኝም ነበር ትላለች። ነገር ግን እቺ ጓደኛዬ የበረሃው የበራሃው ጓዴ እዛ በስደት ላይ የተዋወቀቻት ወዳጇ፣ እንግዲህ ከሷ በላይ እንግዲህ አሁን እህትም ዘመድም የላትምና ትጨነቃለች። እባክህ ያለችበትን ደጋግመህ አጣራልኝ እያለች ትጠይቃታለች ማለት ነው። ነገር ግን ሁሉም ነገር እንዳሰባችሁት አልነበረም። ጓደኛ ተብያ ከሄደች ብዙም ሳትቆይ ወደ አዲስ አበባ እንደተመለሰችና ከሰናይት ባለቤት ጋርም እዛው ቤት ውስጥ ተቀምጣ እንደነበረ ሳታውቅ ረጅም ጊዜ ትቆያለች። ይህን ሚስጥር አርገው አብረው እነሱ መኖር ጀምረዋል። ይህን ነገር እሷ አታውቅም። እሷ በጭንቀት ትብሰለሰላለች። ጓደኛ የት ገባች ምን ሆነች እያለች ጭንቀት ይዟታል። ነገር ግን አድራሽዋንም ምኑንም አጥፍታ ትጠፋለች ይህ ወር ሁለት ወር ሶስት ወር እየሆነ አራት ወር እየሆነ ይቀጥላል ምንም ላይ ልታገኛት አልቻለችም ነገር ግን ካላት ፍቅረኛዋ ጋር ግን ምንም ነገር እንደተደባበቁ ይህን ነገር ሳታቅ ኖርማል ህይወትን ይቀጥላል እንደ በፊቱ ግን በተደጋጋሚ ጊዜ በየቀኑ መደዋዊ ይቀንሳል ሲያናግራትም ጥሩ መልስ አልሰጠውም ብዙ ጊዜም ደግሞ ፈልጋው በደወለች ጊዜ አታገኘው እና ብዙ ነገሩ ይቀያየርባታል። ለማነጋገር ብትሞክርም ምንም የሚሆን ነገር አይደለም። አይ ኮንትራት እያራዘምኩ ስለቆየሁበት ወይን አፍቆት ይሆናል በሚል እንግዲህ ለመምጣት ነገሮችን መጀመር እንደምትፈልግና እንዳለባት ትነግሯዋለች። አይ ጥቂት ጊዜ ያለሽን ነገር ጨርሰሽ መምጣት አለብሽ በሚል እንግዲህ ብዙ ምክንያትን ይደረድርላታል። በኋላ ላይ ግን ነገሩ እየከፋ ቀኑም እየሄደ ሲሄድ መነጫ ነጩም ባህሪ ለውጡም ታይበታለች። በስልክ ብዙ ጊዜ ትደውላለች፣ አታገኘውም። በኋላ ላይ በጓደኛው በኩል ክፍለ ሀገር ጥሩ ስራ አግኝቶ እንደሄደ እና እዛ አካባቢ ያለበት ቦታ ኔትወርክም ስራም እንደማያገኝ ትሰማለች። እና ሁኔታዎችም በቻለ ሰዓት እንግዲህ እንዲደውልልኝ ለዚህ ጉዳይ ደግሞ እንዴት ሳይነግረኝ ይሄዳል እኔ እሱን ከእሱ ጋር ያለኝን ነገር ተነጋግረን የምንፈታ የነበረው እንዴት ይህን ያህል ጊዜ እንደሚጠፋ ሳያሳውቀኝ ይሄዳል፣ በሚል ብዙ ጊዜ ትብሰለሰልና ታስብ ነበር ማለት ነው። ቀንን ቀንን እየወለደ ጊዜው ይሄድና ስድስት ወር ሰባት ወር ስምንት ወር አካባቢ ይሆናል። እናም በስራው ሁኔታ ይሁን በምን ይሁን ሌላ ጭንቀት ውስጥ ትገባለች። የገዛ ፍቅረኛዋን በማጣቷ እጅግ ትረበሻለች። እሱን ስለ እሱ ሁኔታ የሚነግራትም የሚያስረዳትም ታጣለች ማለት ነው። እንግዲህ ዋናው ነገር የተፈጠረው እዚህ ላይ ነው። ፍቅረኛዬ ያለችው የገዛ ፍቅረኛዋ ክፍለ ሀገር ሄድኩ ያለው የእሱ እህት ቴሌግራሟ ላይ ፕሮፋይሏን ትቀይራለች። ፕሮፋይሏ ደግሞ ምንድን ነው አብራት ከተነሳቻት ያቺ በስደት ላይ አብራት ጓደኛ ከነበረችው ልጅ ጋር ሶስት ዓመት ያህል አብራት ብዙ ነገሯን፣ ምስጢሯን፣ ህይወቷን የነገረቻት ጓደኛዋ ጋር የባለቤቷ እህት ፎቶ ተነስታ ፕሮፋይል አርጋለች። ጓደኛዋ እርጉዝ ሆና የእርጉዝ ቀሚስ አርጋ ከባለቤቷ እህት ጋር ተነስታለች። ይህን ነገር ስታይ ፍጹም ትደነግጣለች። ምን እንደተፈጠረ፣ ምን እየሆነ እንዳለ ግራ እስከምትጋባ ድረስ። እናም ወደ ተባለችው የባለቤቷ እህት ጋር ስልክ ትደውላለች። ስልክ ስትደውል ስልኩ አይነሳም። ተደጋጋሚ ጊዜ ብትደውልም ስልኩ አይነሳም። በኋላ ላይ ያ ቴሌግራም ላይ የነበረው ፎቶ በሌላ ተቀይሯል። ተደጋጋሚ ብትፈልግም ታጠዋለች። ነገሩ እጅግ ቢያሳስባትና እጅግ ቢያስደነግጣት፣ አሁንም ማፈላለግና የተፈጠረውን ነገር ለማወቅ ትጥራለች። የዋዛም አልነበረችም ከብዙ ፍለጋና ከብዙ ልፋት በኋላ ያገኘችው መረጃ ምንድን ነው የሚሆነው? በቅርቡም እንግዲህ የልጅናት እንደሆነች፣ ባለቤቷም ከዛች ከሷ ጓደኛ ጋር በጋብቻ ተጣምረው አንድ ላይ መኖር ከጀመሩ ከስምንት ወር በላይ እንደሆናቸው፣ አሁን ደግሞ ልጅ እንደወለደች ይህን ነገር ትሰማለች። እጅግ ደነገጠች። ራሴንም ለማጥፋት ተደጋጋሚ ጊዜ አሰብኩኝ አለች። ከዛም በጣም በጣም ታመምኩኝ፣ ደሜም ጨመረ ከዛም በፊት አገር ቤት እያለው የነበረብኝ ከባድ የሆነ የግፊት ህመም ያዘኝና ጣለኝ። ማንም በሌለበት ቤት ውስጥ ተሰቃየሁኝ። ራሴን ስቼ ራሴን ስነቂ ያገኘሁት ሆስፒታል ውስጥ ነበረ። አብራኝ ፍለፊቴ ማዳሜ ነበረች። ከብዙ ሕክምና ክትትል በኋላ ህይወቴ ሊተርፍ ቻለ። ብዙ ነገሮችን ለማወቅና ላለኝ ፍላጎት ለምን እንደዚህ ደረጃ እንደተከዳው በጓደኛዬ በባለቤቴም እሱንም የኔንም ህይወት ለመቀየር አንድ ህይወታችንን እርምጃ ለማሻሻል እድሜንም ህይወቴንም የከፈልኩበት ፍቅረኛዬ በልብ ጓደኛዬ በጣም በማከበራት በመወዳት እንደ እህቴ ከማያት ልጅ ጋር በትዳር ታምሮ ልጅ መውለዱን ስሰማ እጅግ እጅግ ደነገጥኩኝ። ይህ ለእኔ ባልተገባ ነበር ትላለች። ነገር ግን ሁኔታዎችን እንዴት አድርጌ እንደምቋቋማቸው ግራ እስከሚገባኝ ድረስ ታመምኩኝ። የህመሜ ሁኔታ እጅግ ቀን በቀን እየከፋና እየገፋ በሄደ ቁጥር መስራትም መብላትም አልቻልኩም። ሰውነቴ ከቀድሞ በጣም በብዙ ቀነስኩኝ። መስራት በጣም ከባድ ሆነብኝ። በኋላም ኮንትራቴን አሳጥሬ ወደ ሀገሬ ተመለስኩኝ። ወደ ሀገሬ ተመለስኩኝ። ነገር ግን ከነሱ ከሁለቱም መልስ እፈልግ ነበር በብዙ ጭካኔና በብዙ በቀል ተሞልቼ ወደ ሀገሬ ገባሁ። ከህመሜ ጋር እየታገልኩኝ ሁለቱንም በምችለው አቅም ለመበቀል ፈለግኩኝ። ነገር ግን አምላክ መልካም ነውና እዛች ሀገሬ ከገባሁ በኋላ ልቤን መለስኩኝ። ለበቀል በተመለስኩኝ በኋላ በብዙ ህመም ስሰቃይ ቆየሁኝ። ነገር ግን አንድ ነገር የተረዳሁት ነገር በቀል የፈጣሪ ነው። አሁን ያን ነገር ባደርግ መልሼ ህይወቴን እንደምጎዳ ተሰማኝ። ልጅ ወልደዋል፣ ነገ አሁን የልጅ አባትና የልጅ እናት ሆነዋል። ስለዚህ አሁን እኔም የራሴን ህይወት ከዚህ በኋላ ካለኝ ነገር ተምሬ እንደምመለስ ለራሴ ቃል ገባው። ህይወት ምንም ያህል ቢከብድም፣ ምንም ያህል መወጣቱም፣ ምንም ያህል እውነቱን ለመሸከምና ያለብኝን ስቃይ መወጣቱ ቢከብደኝም፣ አሁንም በብዙ ችግር ውስጥ በብዙ ሁኔታ ውስጥ በሆንም ጠንካራ ነኝ ህይወት ይቀጥላል ምናልባት ለእኔ ያለው እስከሚመጣ ድረስ ህይወት በዛው ባለበት ይቀጥላል። አሁን ከህመሜ በጥቂቱ አገግም ያለው እኔ ይህን ነገር እመክራለሁ ስትል መልእክቷን እንዲህ ስትል አካፍላኛለች። በመጨረሻ ምን መልእክት አለሽ? ከአንቺ ህይወት ሰዎች ምን ይማሩ ስል አስከትዬ ጠየኳት። እሷም አለችኝ፣ ከእኔ ህይወት የሚጠቅማችሁን ውሰዱ። በቻላችሁት አቅም ሰው አትመኑ። ካልተቻለም ደግሞ እምነታችሁን መጠነኛ ወይም በቂ አድርጉት። ሰው ማመን ጥሩ ነው፣ ሰው ያለ ሰው አይኖርምና ለሰው መድኃኒቱም አጥፊውም ሰው ነውና፣ እባካችሁን እምነታችሁን በጥሩ ወይም በበቂ አድርጉት። ጓዳችሁን፣ ህይወታችሁን ለሌላ አታሳዩ። እኔን ያየ ይቀጣ ብያለሁ። እኔ ከትናንት የተምሬበታለሁ። መልካም አባት እንዲሆን ለልጁ አርአያ የሆነ ነገር እንዲያደርግ መልክት ሰድጀበታለው እሷንም የልጅና ትነችና ዕድሜ ልኳን ጸጸቱ እንደሚጎዳትና እንደሚያማት አውቃለው። ነገር ግን እሷን ምናትነችና ፈጣሪ ቤታቸውን ሙሉ ያድርገው። ፍቅር ላው ነገ እኔም የተሻለ ህይወት እስከማገኝ ድረስ ህይወት ባለበት በዛው ይቀጥላል ብላኛለች። ውድ ቤተሰቦቼ ይህን ነገር ያካፈለች በጣም በጣም በጣም በጣም በሳልና በአእምሮዋ የነቃች በስልክም ባወራኋትና ባናገርኳት ወቅት እጅግ እጅግ ትህትናዋ የሰፋ በጣም መልካምና ራሷን በእርጋታ ያስገዛች ሴት እንደሆነች እኔም ተረድቻለሁ። እናም ይህን ባለፈው ከናንተ ከዚች ልጅ ምን ትማራላችሁ ብዬ በላኩላችሁ ቪዲዮ ተመልክታ ይህን ታሪክዋን አካፍላኛለች። እኔም ለእናንተ ይበጃል ያስተምራልም ያስታርቃልም ብዬ እናንተም እንድትጠነቀቁበት እምነታችሁን መጠነኛ ብታደርጉበት ብዬ ይህንን ነገር አካፈልኳችሁ። እናም ውድ ቤተሰቦቼ እንዲሁ ሌሎች ይማሩበታልም። ሌሎችም ከእኛ ሕይወት ወስደው እነሱ ሕይወታቸውን ያስተካክላሉ የምትሉትን አካፍሉኝ። እኔም በአማረ ሁኔታ እንደዚህ ማቀረብላችሁ ይሆናል። ተኮላትፌ አጥፍቼ ወይም ደግሞ ቃላት ገድፌ ከሆነ እኔም ከልብ ይቅርታ ጠይቃለው። ታሪካችሁን የምታጫውቱን ሰዎች እንደዚሁ አድርሱን እላለሁ። እኔ እዚህ ላይ ያለኝ አስተያየት እኔም ሰው ስታምኑ በመጠኑ ይሁኑ፣ ጓዳችሁንም አታሳዩ። ግን ግን ሰው ማይታመን ሁሉ ማይታመን ማለት አይደለምና መልካምና ቸር ሰው አይጠፋምና ነገር ግን ሁሉንም በልክና በሚዛን ማድረጉ ይበጃል እላለሁኝ። ሱራዛ ሀበሻ ነበርኩኝ። እንደዚሁ ይበጃል፣ ይጠቅማል፣ ያስተምራል የምትሉትን ታሪክ ላኩልኝ። እዚህ ጋር በምትመለከቱት ስልክ ታሪካችሁን አካፍሉኝ። ብትችሉ መታችሁ ብናዋጋና ብንጨዋወት፣ ካልቻላችሁ ደግሞ እንዲሁ ልክ እንደ ሰናይትም ታሪካችሁን በጽሁፍም ይሁን በድምፅ ላኩልኝ። ተደዋውለን ደግሞ ተጫወተን የምናቀርበው ይሆናል። ላለው ውድ የሱራ ዛበሻ ቤተሰቦች ፍቅር ያሸንፋል። ደግ ደጉን እናስብ። መልካም ጊዜ ባይ